ኑሐሚን አባቷን ከሆስፒታል እንዴት መውጣት እንዳለባት እና ወዴት መሄድ እንዳለባት ጭንቋ ስለነበር አባቷን ታማክረዋለች። አባቷም ልጄ ግን ምኑነሽ ነው? ልክ አይደለሽም። ምንድን ነው የተፈጠረ ነገር አለ እንዴ? ከልጁ ጋር ሲሏት፣ አባዬ ስለ እሷ ጠይቀኝ፣ ልቤን ሰብሮታል፣ ዳግመኛ እንዳይጠገን አድርጎ ነው የሰበረው ስትል አባቷ ትነግሯለች። አቶ ተሰማም ልጅ አይዞሽ፣ ምንድን ነው ምንድን የሆንሽውን ነገር እስኪ ንገሪኝ እባክሽ፣ አታስጨንቂኝ እኔንም ሲሏት አባዬ ምንድን ነው ብለህ አትጠይቀኝ፣ ብቻ ግን በቃ ልቤን ሰብሮታል ነው ምልህ ስትል እያለቀሰች ለአባቷ ትነግረዋለች። አቶ ተሰማም አይዞሽ ልጄ፣ በቃ እሺ አልጠይቅሽም፣ ግን አይዞሽ አይዞሽ። እሺ አሁን በቃ እኔም ልወጣ ነው ከሐኪም ቤት ሲላት፣ አሁ ግን የት ነው የምናርፈው? ይኸውልህ ጓደኛህ በጣም ባለውለታው እንደሆንክ ሁልጊዜ ይናገራሉ እና ስለዚህ የሆነ ነገር እያድርግልንና ያው እስከ ዛሬ ለሕክምና ወጪ ካወጣው ገንዘብ አይበልጥምና የሆነ ነገር ይፈልግልን ማረፊያ ስትለው ከልጁ ጋር በቃ ሁለተኛ ወደዛ መሄድ አልፈልግም ትለዋለች። እናም እሺ በቃ ችግር የለውም ግን እሱ ደግሞ ሁሉንም እንዳመቻቸልኝ ማረፊያ እንዳዘጋጀልን ነግሮኛል። ልጅ አይዞሽ ይላታል። እሺ አባዬ፣ እንደዛ ከሆነ እሺ ደስ ይለኛል ስትለው አዎ ቆያሁን ይመጣና ይዞን ይወጣል ትላ ይላታል። ኑሐሚን እያለቀሰች ከአባቷ ፊት ተደፍታ እያለቀሰች ነበረና፣ አባቷም እዛው አልጋ ላይ እንደሆኑ፣ አይዞሽ ልጄ፣ የማያልፍ ነገር የለም ነገ የተሻለ ቀን ይኖራል። አሁን ደግሞ እኔም የተወሰነ እየተሻለኝ ነው ለውጥ አለኝ ሲላት፣ አዎ አባዬ አይዞህ የተሻለ ቀን ይመጣል ይህን ቀን የምናልፈው ይሆናል ስትለው፣ አይዞሽ ልጄ እያለ አዛም ጓደኛው ይመጣና እሺ ተሴ፣ እንዴት ነ ደህና ነው ወይ? በሉ በቀሽ አሁን እንሂድ ተነሱ ሲል እሺ ትልና ለአባቷ መቀመጫውን ታዘጋጅለትና በመኪና ተጭነው ወደ ጓደኛ ቤት ይመጣሉ። ግን ደግሞ ሲመጡ ወደዛ መልካም ነገር አልገጠማቸውም። የጓደኛው ባለቤትና ልጁ ከዱባይ ገብተው ስለነበረ ሲሄዱ እቤት ጥሩ ነገር አላሳዩም። ጓደኛው ደስ በሚል ፈገግታ ይዟቸው ሲገባ እነሱ ግን ምን ደሞ እነዚህ እነማን ናቸው? የምን ኮተት ቅራቅንቦ ነው ይዘህ የመጣኸው? ስትል ሚስት ባሏን ትናገራለች። በዛን ሰዓት ሰራተኛ ወይ ጉድ እያለች ፊት ለፊት እያየቻቸው ዘወር ብላ ጥላቸው ትሄዳለች። እነሱም ጓደኛዬው በሉ ነው ኑሐሚን ወደ ዚህ ይዘሽ ሆነ ይማ ወደ ሳሎን ወደ ሶፋው ጋር አስጠጁ ና ይቀመጥ ስትል ሲላት እሽትልና ና ደግሞ ቆይ ምንድን ነው ይዘህ የመጣኸው እነዚህ እነማን ናቸው ምንድን ናቸው እኮ እኔ ቤት ውስጥ ነው እንደዚህ አይነት እንግዳ የምታመጣው ስትል ትናገራለች እንዲህ ምን ሆነሻል እንግዶቼ ናቸው በቃ የምወደው ጓደኛዬ ዛሬ ላይ ለመድረሴ ምክንያቴ እሱ ነው ይላታል እናም እያተሰማ ጓደኛ ልጅቷን ለልጄ አድርጋለሁ ስላሉ እንስሳት እነሱን በጉቦ መደለል ጀምረዋል። ግን ደግሞ እናትና እህት ይህንን ነገር አልሰሙም። እናም በቃ መጣው ባለቤት ይልቆይ ላናግራት፣ አንቺን ነይዚ ላናግረሽ ይሉና የአቶ ተሰማ ጓደኛም ባለቤታቸውን ይዘው ከሳሎን ይወጣሉ። እናም ሲወጡ እዩልሽ፣ ይሄ ጓደኛ ማለት እሱ ባይደርስልኝ ኑሮ ዛሬ እዚህ ላይ ባልደረሱ ነበረ። አንድ ጊዜ በአንድ ወቅት እሱም የናጠቀ ባለሀብት እኔ የነበረኝን ቤት የነበረው ሰው ነው፣ ግን ጊዜ ጥሎት ዛሬ እዚህ ላይ ደረሰ። ምን ያድርግ። እናም ነገ የተሻለ ቀን አለ፣ ስለዚህ ዛሬ እኔ ልደርስለት ይገባል ሲል፣ እናም አያገባኝም፣ አይመለከተኝም ስለሱ፣ ግን ሳሎኔ እንዲቀመጡ አልፈልግም ትለዋለች። ባለቤቱ ይኸውልሽ፣ የሆነ ነገር እስከሚፈልግላቸው ድረስ ነግሬሻለሁ፣ ምንም ነገር እንዳታያቸው ታያቸው፣ ይቀመጡ ይልና አሁን እነግርሻለሁ፣ ምንም ነገር እንዳትናገሪ፣ የሆነ ቦታ ደርሼ የመጣው ይላትና ይወጣል። እናም ወደ ሳሎን ይመጣና፣ ኑሐሚን አባትሽን ሶፋ ላይ ይቀመጥ እናም ጠብቁኝ፣ መጠው የሆነ ቦታ ደርሽ ልምጣ ይልና የቤት አጋዟን እማዬ፣ ይልሽ ለነሱ ለእንግዶቹ ማረፊያው ቤታቸውን አሳያቸው፣ ክፍሉን ውሰጅና አስገቢያቸው፣ አረፍ ይበሉ ይላታል። እሺ ትልና እሷም እሺ ብላ የታዘዘችውን ወደ ማረፊያ ቤት ትወስዳችኋለች አንድ ጽድት ያለሽ መኝታ ቤት ታስገባቸውና በሉሺ አሁን ግቡ፣ አንቺ ልሽ አባትሽን አልጋ ላይ አረፍ ይበሉ። ለአንቺ ደግሞ ቆንጆ ፍራሽ አምጥቼ አነጥፍልሻለሁ ትላታለች። ሰራተኛዋ ግን ያላት ደስ የምትል ከሰው ጋር የምትግባባ ቀለል ያለች ልጅ ናት ሲል ለኑሐሚን ለልጁ ይነግራታል። አይ አባዬ፣ የእሷን ስለ እሷ ታሞግሳለ፣ ግን ባለቤቱ የጓደኛ ባለቤትና ልጁ ግን ጥሩ አይመስሉኝም ስትል ኑሐሚን ላባቷ ትነግረዋለች። በዛን አጋጣሚ በሰራተኛዋ እንግዲህ እዩላችሁ፣ አንድ ነገር ልንገራችሁ ጋሼ በጣም ጥሩ ሰው ናቸው፣ ግን ደግሞ እናትና ልጅ ደግሞ እሳተ መለኮት ናቸው። እንግዲህ እናቴ ይልሽ ቻዩ ሺህ እንድትችሉት ቀድሜ የነገርኳችሁ ነው። በጣም ሲበዛ ሲበዛ ንብልባሎች፣ ክፉ ሰዎች፣ ሳይጣኖች ናቸው እናትና ስትል ትነግራቸዋለች። እንዲህ ቆይ ምን እያልሽ ነው አንቺ? እያስፈራራሽ ነው ስትል፣ እያስፈራራኳችሁ አይደለም እውነታውን እየነገርኳችሁ ነው ትላታለች። እናም በዛ መሀል ይጠሯታል። የሚጠሯት ግን በስሟ ሳይሆን አንቺ በስሟ አይደለም የሚጠሯት የሚጠሯት እየሰደቡ እንጂ እንደ ሰው ልጅ ክብር ባለው ስም አይጠሯትም ለስም ሳይሆን ይሄ የሚጠራበት ሳይሆን የስድብ ስም አላት እሷ እናም ከጠራችሁኝ እኔን ስትፈልጉኝ ሳባ ብላችሁ ጥሩኝ ያው እዚህ ቤት ግን እኔ ስም የለኝም እየሰማችሁት ነው እንዴት እንደምጠራ አንቺ ውሻ ነይ እየተባልኩ ነው የምጠራው እናም ሴትዮዋ እናቷ ሀይለኛ ስለሆኑ ነው እናም ቻሉት። እየነገርኳችሁ ነው እንዳትደነግጡ ብዬ ነው ስትል ትነግራታለች። አቶ ተሰማ